ል የተከበራችሁ ተመልካቾቻችን የሚያዝያ 13 ቀን 2017 ዓ.ም ተምረት የሰኞ እኩለ ቀን ዜና መጽሔታችንን ጀምረናል። ለቤት ጉዳዮቻችንን አስቀደም በሀገራዊና ክልላዊ ፈተናዎች የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት እያደረገ መሆኑን የአዊ ብሔረሰብ አስተዳደር ትምህርት መምሪያ አስታወቀ። በአማራ ክልል የተከሰተው የጸጥታ ችግር በክልሉ ያለዕድሜ ጋብቻ እየተበራከተ እንዲመጣ ምክንያት መሆኑን የችግሩ ሰለባ የሆኑ ባለታሪኮች ተናገሩ። ከውጭ የሮም ካቶሊካዊት ቤተክርስቲያን መሪ የነበሩት ፖፕ ፍራንሲስ ከዚህ ዓለም ድካም ማረፋቸውን ቫቲካን አስታወቀች። በቆይታችን የቢዝነስና ስፖርታዊ መረጃዎችን ጨምረን የተለያዩ ጉዳዮችን የምንዳስስነው የሆነው ሶሊያና ለህኝ እንዲሁም በምልክት ቋንቋ ደግሞ ትርንጉርሳው ጋር አብናች ቆይታ እናደርጋለን። አብራችን ቆዩ። ወደ ቀዳሚ ዘገባችን የምናልፈው በሀገራዊና ክልላዊ ፈተናዎች የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት እያደረገ መሆኑን የአዊ ብሔረሰብ አስተዳደር ትምህርት መምሪያ ያስታወቀ። መምሪያው የ2017 በጀት ዓመት የዘጠኝ ወራት የትምህርት ስራዎችን አፈጻጸም ከባለድርሻ አካላት ጋር በእንጅባራ ከተማ ገምግሟል። ሳሙኤል አማረ ተጨማሪ ይነግረናል። የአዊ ብሔረሰብ አስተዳደር ትምህርት መምሪያ የ2017 በጀት ዓመት የባለፉት ዘጠኝ ወራት የትምህርት ስራዎች አፈጻጸም ና የቀሪ ወራት ተግባራትን ባለድርሻ አካላት በተገኙበት በእንጅባራ ከተማ ገምግመዋል የብሔረሰብ አስተዳደሩ ትምህርት መምሪያ ኃላፊ አቶ ደስተው አለሙ በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ያሳደረውን ጫና በመቋቋም በርካታ የተዘጉ ትምህርት ቤቶችን በማስከፈት የመማር ማስተማር ስራ እየተካሄደባቸው መሆኑን ተናግረዋል የጸጥታ ችግር ትምህርት ስራ ላይ ትልቅ ጫና ፈጥሯል ትምህርት ቤቶችን አስዘግቷል። ተማሪን ከትምህርት ገበታ አፈናቅሏል። ይህን ችግር ዝም ብለን አልተቀመጥ ነውም፣ ከብሔረሰብ አስተዳደር አመራር ጀምረን እስከ ቀበሌ ድረስ ሰፊ ስራ በመስራት መቶ ስልሳ ሶስት ሺህ በላይ ተማሪዎችን በአሁኑ ሰዓት እያስተማርን እንገኛለን። ካምናው በተጨማሪ መቶ አራት ትምህርት ቤቶችን በአዲስ ማስከፈት የቻል ነው። ከዚህም ወደ ስልሳ ሺህ በላይ ተማሪን የጨመርንበት ነው። የስርዓተ ትምህርት ለውጥን ተከትሎ በትምህርት ቤቶች በስፋት ይስተዋል የነበረው የመጽሐፍት አቅርቦት ችግር በመሰረታዊነት ተፈቷልም ነው ያሉት። ከክልል እስከ ትምህርት ቤት ድረስ ከሁለት ነጥብ ሁለት ሚሊዮን በላይ መጽሐፍ ወደ ብሔረሰብ አስተዳድር መጦ ማሰራጨት ችለናል። መጽሐፍ ችግርን አሁን ቀርፈናል፣ ሙሉ በሙሉ እንደ አንድ ለአንድ ደርሷል ብለን ባንወስድም በአንዳንድ ሳብጀክቶች አንድ ለአንድ አንድ ለሁለት ማድረስ የቻልንበትና ሰፊ ስራ የሰራንበት ነው። በክልላዊና ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና የማለፍ ምጣኔ ለማሳደግ የሚያስችሉ ድጋፎች ተጠናክረው መቀጠላቸውንም ኃላፊው ገልጸዋል። በተሻሉ መምህራን የማጠናከሪያ ትምህርት መስጠት አዳር ፕሮግራም አሁን ተጀምሯል። እኛ ከስምንት ትምህርት ቤቶች ላይ ተማሪዎች አድረው ጊዜያቸውን በአግባቡ እንዲጠቀሙ ቤት ሲሄዱ የስራ ጫና አለ፣ ላይብረሪ አያገኙም። ያን ቅርብ ለማድረግ ስራዎች እየተሰሩ ነው። ከሰኞ እስከ ሰኞ ሙሉን ላይብረሪዎች ክፍት እንዲሆኑ ተጨማሪ አመቻች ሁሉ ተቀጥሮላቸው መስራት፣ በተሻሉ መምህራን ቲዩቶሪያል ትምህርት እንዲሰጥ ማድረግ ስራ እየሰራን ያለነው ነው። የግምገማው ተሳታፊዎችም ባለፉት ዘጠኝ ወራት በትምህርት መዋቅሩ በአመራሩና በጸጥታ መዋቅሩ ቁርጠኝነት በርካታ ሕፃናትን ወደ ትምህርት ገበታ መመለሳቸውን ተናግረዋል። ስሜ ሙላለሚኒ ይባላል። የዚጌም ወረዳ ትምህርት ጽ/ቤት ኃላፊ። ትምህርት ላይ ካልሰራን ለዚህ አሁን ላለን ችግር ሁሉ የባሰ እንጂ የተሻለ ነገር ስለማይመጣ ትምህርት መሰራት አለበት ተብሎ ከኩራ አመራር ጀምሮ በልዩ ትኩረት እየተሰራ ነው ያለው። ኤፍሬም አላምሮ ባላለው የጓንጓ ወረዳ ትምህርት ጽህፈት ቤት ኃላፊ ነ እንዳጠቃላይ 66 ትምህርት ቤቶች አሉን። ከእነዚህ ውስጥ ተማሪዎችን በሁሉም ትምህርት ቤት አስም መዝግበን እያስተማርን ነው የምንገኘው። ይሄ የሆነው እንግዲህ የህዝባችንን ይዘን የጸጥታውን መዋቅር እና የፖለቲካውን መዋቅር ተቀናጅተን በጋራ ስለሰራን ያመጣነው ውጤት ነው። ተማሪዎችን ለክልላዊና ሀገር አቀፍ ፈተናዎች ማዘጋጀትና ትምህርት ዘግይቶ በተጀመረባቸው ትምህርት ቤቶች የመማር ማስተማር ስራ አጠናክሮ ማስቀጠል በቀሪ ወራት በትኩረት የሚፈጸሙ ተግባራት እንደሆኑም ተሳታፊዎቹ ገልጸዋል። እኛ እንደ ወረዳችን ሁለት ትምህርት ቤቶች ላይ ፈተና ሀገር አቀፍ ፈተና እንፈትናለን። ኔሊ ወደ 48 ትምህርት ቤቶች ላይ ደግሞ ክልላዊ ፈተና እንፈትናለን። የስድስተኛና የስምንተኛ እነዚህን በተለየ መንገድ የማብቃት የማዘጋጀት ስራ እየተሰራ ያለው የተሻለ መምር ከመመደብ ቲቶር አመቻችቶ ከመስጠት ማካካሻ ከመስጠት እሁድ፣ ቅዳሜ ክፍት አድርጎ ትምህርት ቤቶችን ላይብረሪ እንዲጠቀሙ ከማድረግ ሞዴል ፈተናን በጉድኝት ደረጃ በማዘጋጀት በዛ በማድረግ ወርክሽቶችን በማዘጋጀት ብዙ ስራ እየተሰራ ነው ያለው። በብሔረሰብ አስተዳደሩ አሁንም ከ50 በመቶ በላይ ተማሪዎችና ትምህርት ቤቶች ከትምህርት ገበታ ውጭ እንደሆኑ በግምገማው ተነስቷል። ያለ ዕድሜ ጋብቻን የተመለከቱ ዘገባዎቻችንን እናጋራችሁ። በአማራ ክልል የተከሰተው የጸጥታ ችግር በክልሉ ያለዕድሜ ጋብቻ እየተበራከተ እንዲመጣ ምክንያት ሆኗል። ያለዕድሜያቸው በመዳራቸው ለጤናና ስነ ልቦናዊ ጉዳት መዳረጋቸውን የችግሩ ሰለባ የሆኑ ባለታሪኮች ያስረዳሉ። ድርጊቱ ለአንድ ወገን ብቻ የሚተው ባለመሆኑ የሃይማኖት አባቶችን ጨምሮ ሁሉም የህብረተሰብ ክፍል ኃላፊነቱን እንዲወጣም ጠይቀዋል። ተጨማሪውን ከስራው ድንቅ ደሳለውን እንከታተል። ያለ እድሜ ጋብቻ በሴቶች ላይ ዘርፈ ብዙ ችግሮችን እንደሚያስከትል የስነ ልቦና ባለሙያዎች ይናገራሉ። በተለይም ሴት ልጃገረዶች ገና በለጋ እድሜያቸው ጋብቻ ሲመሰርቱ ለአካላዊ፣ ለስነ ልቦናዊና ለማህበራዊ ችግሮች ይዳረጋሉ። ለጤና ችግሮችም ይጋለጣሉ። በስልክ ያነጋገርናቸው ባለታሪኮች ያለ እድሜያቸው ለጋብቻ ተዳርገዋል። ታሪካቸውንም እንዲህ አጋርተውናል። ያለ እድሜ ጋብቻ የዋላ ቅም በጸነት ዳሩኝ ከዛ ስምንት አመት ወጣን እያለው ነው የልጅነት ልብ አትረሳም እንጂ በቃ በረርኩኝ ወጣ ወጣ ቀረው። ከምንና ያለ ምን ያለ እንዳለ ቀረ። ዘጠኝ ወይ አስር ሆናለው። አምስተኛ እኩል ተማሪ ነበር። እና በዛ ሰዓት ያው እንደዚህ ባል ያላወቁም ጥልቆ እንደሚያገባ ከሱ ጋር ለማለት ነበር የፈለጉት ምንም ማለት ነው ነበር። እኔ ማምን እላለሁ። አንደኛ መጣኔ፣ ሁለተኛ ደግሞ ለወንድሜ ይዲ ነው እንጂ ለኔ ምንም እንደዚህ አይነት ነገር ያስባብታል ማለት ከቤተሰብ እቅድ መውጣት ምናምን እንደዚህ ደሞ ስለሚያስፈራ ሄድ ሞ የእነሱን ቃል መገሰጻል ከኔ በብዙ ይበልጣል። ማለት እሱ ትልቅ ጎረምሳ ነበረ፣ ገጠር ነበር ያለ እድሜ ጋብቻ በመፈጸማቸው ለስነ ልቦናና ለማህበራዊ ጉዳት ተዳርገናል የሚሉት ባለታሪኮቹ ለጤና ችግር እንደተጋለጡ ማጫውተውናል። ከገጠር ታውቂያለሽ እና ደም እየፈሰሰ ምን እያለው ያው ማጫን ችግር ተፈጠረ። ደግሞ ህብረተሰቡ ደግሞ እንዲያለ ሰው ደግሞ እንትን አይሉም፣ ሞራል የሚነቃ ነው የሚነገሩ በጣም ቀባድ ነው። ከዛ በኋላ ማለት እኔ አቅም አልነበረኝም በዛ ሰዓት

ባለው ምን አይነት ነገር ደረሰብኝ ብዬ ስላሰብኩ አንደኛ ሕፃኑ ስለነበር አለው። በኋላማ በቃ ከሰው ጋር ያለው ሶሻል ላይፍ ጻሮ ከማህበረሰብ ጋር ከቤተሰብ ጋር ምናምን ስኖር አንዳንድ የሚፈጠሩ ክስተቶች አሉና ና በዛ ምናምን ነበር። ከዛ ስለዚህ ጓደኞች ተጠይቅ እንደዚህ እንደዚህ ቆይቻል ይሆናል በሕክምና ደረጃ ምናምን አለ የቀን ስራ መስራት ጀመሩ ለሕክምና የሚሆን የቀን ብርሰ ያለ አማራጭ የቀን ስራ ሰጥቶ ወደ ደዛ አደረኩ እና ወደ ሕክምና ሄ ባለታሪኮች እንደሚሉት ችግር በእኛ ይብቃ ሌሎች እህቶች ችን ሊድኑ ይገባል ብለዋል። ያለ ዕድሜ ጋብቻን ለማስቀረት በተለይም ለገጠሩ ማህበረሰብ የግንዛቤ ፈጠራ ስራ መስራት እንዳለበትም አመላክተዋል። የሃይማኖት አባቶችም ድርጅቱን ሊያወግዙ ይገባል። ምን ያሉት እኔ ላይ በቃ ከእኔ በታች ማለት የደረሰብኝ በቃ ከአንደኛ ከማህበረሰቡ ጋር ተግባብቶ ለመኖር ቡና ኢቭን ቡና እንኳን ለመጠጣት አይሆንም ይሄን ከዚህ የበለጠ የደረሰብኝ ነገር አለ ብያለሁ። አሁን እኮ እንደዚህ አይነቶቹ ብዙ ገጠር እኮ ውስጥ እኮ ይኖራል። ህጉ የተረሰበት ጊዜ ነው። አንደኛ የገጠር ማህበረሰብ እንደምታውቂ የተማረ አይደለም። እኛም እንደዚህ ሁነን ያደግነው ስለሆነ ትድኛለች ምናምን ነበር ያሉ። ከዚህ አንጻር አሁን ለቤተሰብን ቤተሰብን ቢሆን እያወቀ ምንም አረጋ የወላጅ አላፊነት በቃ በሚፈልጉት ሰዓት ቤዶራቸው ጥሩ ነው ብዬ ነው። መንግስት ያው ተከታትሎ ይህን ነገር ማስቆም አለበት ብዬ ነው ማስ ለልጆች ህይወት ሲባል ለነገ ህይወታቸው የተሳከል እንዲሆንላቸው ሲፈልጉ ያገቡ ጥሩ ነው። የሃይማኖት አባቶች ደግሞ ያው ም ሆነ በሌላ ቦታ ቢሆን መወገዝ አለባቸው፣ እንደዚህ አይነት ነገር እንዳይጠፋ። ያለ እድሜ ጋብቻ ምክንያት ለተለያዩ ችግሮች ተጋላጭ የሆኑ ሴቶችን የስነ ልቦና ና ሌሎች ድጋፎችን በማድረግ ከጉዳቱ እንዲወጡ ማድረግ እንደሚገባም ባለሙያዎች ይመክራሉ። ከዚሁ ጋር በተያያዘ የችግሩ ሰለባ ለሆኑ ሴቶች የስነ ልቦና ና የጤና ድጋፎችን ማድረግ እንደሚገባ የስነ ልቦና ባለሙያዋ ሜሮን መስፍን ተናግረዋል። ያለ እድሜ ጋብቻን ለመከላከል ሁሉም የድርሻውን እንዲወጣም ባለሙያዋ መክረዋል። ያለ እድሜ ጋብቻ ሴት ልጃገረዶች ገና በለጋ እድሜያቸው ለጋብቻ መዳረግ ሲሆን ሴቶችን ለስነ ልቦናና ለጤና ችግር እንደሚዳርግ በአጋር ኢትዮጵያ የስነ ልቦና ባለሙያዋ ሜሮን መስፍን ያስረዳሉ። የጤና ጉዳቶችን ስናይ ያች ሴት ለአካል መጠን ያልደረሰች ሴት ስለምትሆን በግንኙነት ወቅትና እርግዝና በሚፈጠርበት ጊዜ ለተለያዩ ጉዳቶች ትጋለጣለች። ለምሳሌ ለፊስቱላ፣ ለከባድ የሆነ የደም መፍሰስና እስከ ሞት የሚያደርሳት የጤና ችግሮች ያጋጥሟታል ማለት ነው። ወደ ስነ ልቦናው ስንመጣ መጀመሪያ ከሐዘን የሐዘን ስሜት ተስፋ የመቁረጥ ስሜት የመታፈን ወይም የመታሰር ስሜት ይሰማታል። ያለ እድሜ ጋብቻ ለኢኮኖሚውና ለማህበራዊ ችግርም ይዳርጋል ያሉት የስነ ልቦና ባለሙያዋ በተለያዩ ችግሮች ውስጥ ያሉ ሴቶችን ደግሞ የስነ ልቦናና የጤና ድጋፍ በመስጠት ከችግሩ እንዲወጡ ማድረግ ይገባልም ይላሉ። የእድሎቿን እንዳለ ያሳጣታል። ለምሳሌ የመማር እድሏን፣ የመስራት እድሏን፣ በራሷ የገቢ ምንጭ ማመንጨት እድሏን፣ የራሷን ውሳኔ መወሰን እድሏን በሙሉ ያሳጣታል ማለት ነው። ስለዚህ ምንድን ነው የሚሆነው? የባሏ የኢኮኖሚያዊም፣ በውሳኔም ጥገኛ ትሆናለች ማለት ነው። ባሏን የወስንላት ባሏ ካልፈለገ እሷ የፈለገችው ነገር አይሆንም ማለት ነው። ስለዚህ የስነ ልቦና ችግር ያጋጠማትን እንደተባለው የስነ ልቦና ድጋፍ እንድታገኝ በማድረግ የጤናም ከሆነ የጤና አገልግሎቶችን ሕክምና እንድታገኝ በማድረግ ኢኮኖሚያዊ ከሆነ መነሻ የሚሆን ገንዘብ በመስጠት ሊሆን ይችላል። ወይም ደግሞ የስራ እድል በመስጠት በቅጥርም ሊሆን ይችላል። እንደዛ በመበረታታት ቤተሰቦቿም ሌላውን ማህበረሰብ እንዳትገለል በማድረግ በማንኛውም ውስጥ በማሳተፍ ነው መደገፍ የምንችለው ብዬ አስባለሁ። ሴቶች ለሀገር የሚያበረክቱት አስተዋጽኦ እየጎላ በመሆኑ ያለ እድሜ ጋብቻን ለመከላከል የግንዛቤ ፈጠራ ስራ መስራት ያስፈልጋል ያሉት ባለሙያ ሁሉም የድርሻውን እንዲወጣ መክረዋል። በመጀመሪያ ደረጃ ግንዛቤ መፍጠር ነው። እስከ ዛሬም የተፈጠሩ ግንዛቤዎች ሊሆኑ ይችላሉ። በእነሱ ላይ አጠንክሮ አሁን ላይ በተለይ ተረስቷል ማለት ዝም ተብሏል ስላለ እድሜ ጋብቻ በአብዛኛው ሁኔታ ና ለማህበረሰቡ ንቃት በመስጠት በተለይ ደግሞ ይሄ በሃይማኖት አባቶች፣ በታዋቂ ሰዎች፣ በሀገር ሽማግሌዎች፣ ተሰሚነት ባላቸው ሰዎች ንቃት ወይም ትምህርት ቢሰጥ የተሻለ ማህበረሰቡ ሊነቅ ይችላል ማለት ነው። ዘገባው የስራው ድንቅ ደሳለው ነው። በምዕራብ ጎንደር ዞን የገንዳ ውሃ ከተማ አስተዳደር የበጎ አድራጎት ወጣቶች ማህበር የትንሳኤ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች ማዕድ አጋሩ። በማዕድ ማጋራቱ ተሳታፊ የሆኑ የማህበረሰብ ክፍሎች በጎ አድራጎት ማህበሩ ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። የገንዳ ውሃ ከተማ አስተዳደር ከንቲባ ተወካይ ልዑል ሰገድ አሰፋ ወጣቶች ድጋፍ ማድረጋቸው የሚበረታታ ነው ብለዋል። በጎ አድራጎት ማህበሩ በበጀት አመቱ በተለያዩ ህዝባዊ በዓላት በመገኘት ከ400 በላይ አቅመ ደካሞች የተለያዩ ድጋፎችን ማድረግ ተችሏል። መረጃውን ያደረሰን የገንዳ ውሃ ከተማ አስተዳደር ኮሚኒኬሽን ነው። ወጣቶች ጊዜያቸውን አልባሌ ቦታ ከማሳለፍ ይልቅ የበጎ አድራጎት ስራ ላይ ቢሳተፉ የተሻለ እንደሚሆን የባሕር ዳር ከተማ አስተዳደር አስታወቀ። የመቅደላ የባህል ውዝዋዜ ቡድን አባላት የትንሣኤ በዓልን ምክንያት በማድረግ አቅመ ደካሞችንና ወላጆቻቸውን በተለያየ ምክንያት ላጡ ህጻናትና አካል ጉዳተኞች ማዕድ አጋርተዋል። ተጨማሪውን ከቴዎድሮስ ድሉ እንከታተል። መቅደል ላይ የባህል ውዝዋዜ ቡድን ከኪነ ጥበብ ስራዎች በተጨማሪ የበጎ ፈቃድ አገልግሎት ተግባራት ያከናውናል። የውዝዋዜ ቡድኑ የትንሳኤ በዓል ምክንያት በማድረግ በባሕር ዳር ከተማ አቅመ ደካሞችንና ወላጆቻቸውን በተለያዩ ምክንያት ላጡ ህጻናትና አካል ጉዳተኞች ማዕድ አጋርቷል። ያነጋገርናቸው ማዕድ የተጋሩት ለተደረገላቸው የበጎ አድራጎት ስራ ምስጋና አቅርበዋል። በላይነሻቻ እባላለሁ። ያው ከቤት ምንም ነገር የለኝም ነበር እግዚአብሔር ይመስገን አራት ቤተሰብ ነው፣ ሶስት ልጆች አሉኝ ማለት ነው። አየር ጤና መድሃኔዓለም ነው የምኖረው። ያው አስር ብር ነበረች፣ በዚያች ተሳፍሬ መጥቼ እኔ ነኝ። አውቆ ዛሬ ራበኝ በጧት፣ እውነቴን ነው በጣም ሲርበኝ። ኧረ እዚያ በአመት በአመት እንሄዳለን እና እዚያ ዝግጅት ደም ጀ መብላት አለብኝ ብዬ አንዱን ልጅ ቢያለኝ አንዱን ልጅ መጣው አዝጌ እግዚአብሔር ይመስገን ይሄው በልተናል፣ ጠጥተናል። ለሰጭ መዳንያ ለሚስጠው ነው። ሁልጊዜ ያቆይልን፣ ታመት አመት ያድርስልን። ግዳፉ ያው በአመት በአመት ነው። ምንም የጎደለብን ነገር የለም። ያው እግዚአብሔር ያክብርልን፣ ለሰጭ ስጠው። ወጣቱንም እህቶቻችንን ወንድሞቻችንን ደግሞ ጤናና እድሜ ይስጥልን፣ አመት ያድርስልን ብያለው። ደመቀ ቢሆንኝ የምንበለው የምንጠጣው ተሰናድቶ፣ ሁለመነው ተሰናድቶ መተን በልተን ጠጥተን ቤታችን ምን ምን ሳንል መተን እዚህ ነው የገደፍኩኝ፣ ለራሴ ነው ለራሴ። እዚህ መጥቼ ነው የገደፍኩ እና ፈጣሪ አምላክ ድርጅቱን እድሜ ጤናውን ይስጥልን። ሀብቱን ጣና እድሜውን ጎዳና ያርግልኝ መቅደላን እድሜ ጤናውን ይስጥልን፣ ያሰንብትልን ነው ምለ ወጣቶችን ደግሞ የረገጡት የጨበጡት የሄዱበትን የቆሙበትን የተኙበትን ባርኮ ቀድሶ ይስጥልኝ፣ ጤናቸውን ይስጥልኝ። ፍቅር ጋሻው እባላለሁ። የተደረገልን ግብዣ ያው ጦማችን ውላልና ድርስንል ያው እግዚአብሔር ይስጥልን፣ የከርሞሰ ይበልልን፣ አውደ ዓመት ያድርስልን። እኔ ለራሴ ዝም ብዬ ነው ጾምም አልገደፍኩም ከነንጀራም ከቤት የለኝ ነበር። እንድበላሁኝ ያለው እግዚአብሔር ይስጥልኝ፣ ይገድፍልኝ ሁሌም። ስጡልን ኑሩልን። ደስ የሚያሰኝ ነው። ደስ ይበላችሁ። ለዚህ የመቅደላ የባል ውዝዋዜ ቡድን አሰልጣኝና ስራ አስኪያጅ ወጣት ይሁን አስዳኘ ወጣቶች እንደነዚህ አይነት ተግባራትን ማከናወን ቢችሉ መልካም ስራ መሆኑን አስገንዝቧል። በጎ ነገር ለራስ ስለሆነ ማንኛውም ወጣት አሁን እነዚህ ሰዎች ለምሳሌ ዛሬ ያገደፍናቸው ሰዎች በየሰፈሩ ወጣቱ አምስትም ሰዎች ሶስትም አስርም ሰው ማግደፍ ቢቻል ይህን ያህል ሰው አይሆንም። እኛም ትንሽ ሰዎች ማግደፍ እንችላለን ማለት ነው። ጊዜም ማንፈጅም ጉልበታችን ማንፈጅም እና ወጣቱ መልካም መጥፎ ቦታ ከሚውል መልካም ነገር መልካም ቦታ ላይ ቢውል የተሻለ ነው ብዬ አስባለሁ። የባህር ዳር ከተማ አስተዳደር የአደረጃጀት ዘርፍ ኃላፊ አቶ ጌታቸው ግዛቸው የበጎ አድራጎት ተግባራት የህሊና እርካታ ይሰጣሉ፣ ተጠናክረው ሊቀጥሉ ይገባል ብለዋል። ወጣቶችንም አመስግነዋል። ከዛሬ ሰባት ስምንት ዓመት በፊት አውቃቸዋለሁ እነዚህ። ስለዚህ እንዲህ አይነት ወጣት በዚህ ከተማ ውስጥ ማግኘት እንዲህ አይነት ወጣት አጋዥ ወጣት ማግኘት እንዲህ አይነት ወጣት ሰውን ለመርዳት ሰው መሆን በቂ ነው ብሎ ያለ ምንም ኮሽታ እስከ ዛሬው ቀን ድረስ የሰበሰቡትን ለማንም ሳይናገሩ ከዚህ የበለጠ ታላቅነት ስለሌለ ለነዚህ እህት ወንድሞቼ ላቅ ያለ ምስጋና እንድሰጡልኝ ይፈልጋለሁ። መቅደል ላይ የባል ውዝዋዜ ቡድን ላለፉት ሰባት ዓመታት አቅመ ደካሞችና ወላጆቻቸው ላጡ ህጻናትና አካል ጉዳተኞች እንደ ትንሣኤ ያሉ ባላትን ምክንያት በማድረግ የማግደፍ ስራ እያከናወነ እንደሆነ ተገልጿል። የትንሣኤ በዓልን ምክንያት በማድረግ ለተቸገሩ ወገኖች የተደረገውን የበጎ አድራጎት ስራ እየተመለከተ ዘገባችንን ነው እየተከታተላችሁ የምትገኙ ተመልካቾቻችን፣ እንቀጥላለን። የመደጋገፍና በፈተናዎች ወቅት የመተሳሰብ እሴትን አጠናክረው ማስቀጠል እንደሚገባ የአማራ ክልል ርዕሰ መስተዳደር የአደረጃጀት ዘርፍ አማካሪና የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የቦርድ ሰብሳቢ አቶ ፍስሐ ደሳለኝ ተናገሩ። ሆስፒታሉ ለታካሚዎች እና አስተማሚዎች አስተማማሚዎች የትንሳኤ በዓልን ምክንያት በማድረግ ማዕድ አጋርቷል። ደስታ አጠቃ ተጨማሪ አለው። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል በደዌ ዳኛ ባልጋ ቁራኛ ተይዘው ከበሽታቸው ለመፈወስ በተቋሙ እየታከሙ ላሉ ታካሚዎችና አስታማሚዎቻቸው የትንሳኤ በዓልን ምክንያት በማድረግ ማዕድ የማጋራት ተግባር አከናውኗል። የጤና ቢሮውን የአዲስ ዓመት አከባበር ፈለግ በመከተል የዛሬውን የማዕድ ማጋራት ተግባር ልንሰራ ችለናል ያሉት የሆስፒታሉ ዋና ስራ አስኪያጅ አቶ አብይ ፍስሀም ተግባሩ በቀጣይ ተጠናክሮ እንደሚቀጥልም ተናግረዋል። የክልላችን ጤና ቢሮ ሙሉ ለሙሉ ወጪውን ለህሙማን መዋል አለበት በሚል የማዕድ ማጋራት አድርጎ ነበረ። በዛሬ ዕለት ደግሞ ሆስፒታላችን ይህንን የማዕድ ማጋራት ቅድም እንደነገርኳችሁ ከቢሮዋችንና ከቦርድ አመራሮቻችን ጋር በጋራ በመሆን ለህሙማን፣ ለሰራተኞቻችን እዚህ ለሚገኙ ባለሙያዎቻችን የማዕድ ማጋራት እያደረግነ ይገኛል ማለት ነው። ይህንን ፕሮግራም በቀጣይም በዚህ መንገድ አእምሮ እንዲቀጥል ትልቅ ስራ እንሰራለን ብዬ አስባለሁኝ። የመልካም ስራ ትሩፋቱ ለራስ ነውና ሁላችንም የሆስፒታሉን ፈለግ በመከተል ከጎኑ ልንቆምና የድርሻችን ልንወጣ ይገባል ሲሉ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ተናግረዋል። መልካም ስራ ለራስ ነው፣ መልካም ስራ ለቤተሰብ፣ መልካም ስራ ለክልል መልካም ስራ ለሀገር ያለው ፋይዳ ትልቅ ከመሆኑ ጋር ተያይዞ ሁላችንም መልካም አስበን መልካም የምንፈጽም መሆን መቻል አለብን። ከዕለተ ሆሣዕና ማግስት እስከ ትንሣኤው ብስራት ድረስ ባሉት የሕማማት ቀናት በርካታ ቁም ነገሮችን ልንገነዘብና ወደ ተግባር ልንቀይራቸው ይገባል ሲሉ መልእክት ያስተላልፉት ደግሞ የእርሰ መስተዳደሩ የአደረጃጀት ዘርፍ ኃላፊና የሆስፒታሉ የቦርድ ሰብሳቢ የሆኑት አቶ ፍሳሐ ደሳሌ ናቸው። ከዚህ ሳምንት ያገኘነውን ትምህርት ወስደን የበለጠ ጠንክረና ተጠናክረን ክልላችን እያጋጠመው ያለውን የሰላምጦች ችግር ህዝባችን ላይ ያሉ የእድገት ማነቆዎችን ፈተን ዛሬ ትንሳኤውን እንደምናበስረው ሁሉ ነገ እንደ ኢትዮጵያ ብልጽግና ማማ ላይ ደርሰን ብልጽግናን እንደምናበስር የዛሬው ትንሣኤ ትልቅ ምሳሌ ነው እና ለነገ ብልጽግና ሁላችንም በጋራ ተረባርበን እንድንሰራ በዚያው አጋጣሚ ጥሪ ለማስተላለፍ ነው ማለት። የባህር ዳር ሀገረ ስብከት ጠቅላይ ስራ አስኪያጅ የሆኑት መላከ ሰላም ኤፍሬም ሙሉአለም በበኩላቸው ህሙማንን መጠየቅና መርዳት በተግባር ያስተማረን ኢየሱስ ክርስቶስ ነውና ተግባሩን አጠናክረን ልንቀጥል ይገባል ብለዋል። መድኃኒታችን ኢየሱስ ክርስቶስ የመጣው እንዲህ ለተጎዱት ሰዎች ነው እንጂ ላልተጎዱት አይደለም። ህሙማንን በያሉበት እየፈለገ ሲፈጉሳቸው የነበረ ሰላሳ ስምንት ዓመት ተደይኖ የነበረን ሰው ሰላሳ ስምንት ዓመት አንተን ተሸክማ የነበረች አልጋ ባለውለታ ስለሆነ ጥላት ልተድ አይገባምና አልጋን ተሸክመህ ነው ያለው። እና ህሙማንን መጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ስለሆነ በእውነቱ ይህንን ዝግጅት ያዘጋጃችሁትን በሐሳብም፣ በጉልበትም፣ በገንዘብም በማስተባበርም በተለያየ ምክንያት እቃ አቅርቦትም ሳይቀር በዚህ የተባበራችሁ ወንድሞች እህቶች፣ እግዚአብሔር የክብር ባለቤት ክብሩን ጸጋውን ያድላችሁ።

እነሆ ከበደል ከክፋት ከኀጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን። ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየ። ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትሕትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በእርካታ እንዲፈኩ ይበልጥ ተግቶ ሊሠራ ስንዱ መሆኑን ቃል በመግባት ጭምር ነው። መልካም የትንሣኤ በዓል አቢሲኒያ የሁሉም ምርጫ